መንገዱን ጨርቅ ያርግልህ ይላል የአገሬ ሰው ሲመርቅ። አንድ ሰው የሚጓዘው ረዥም መንገድ ሲኖረው መንገዱን እንደ ጨርቅ ያሳጥርልህ ቀላል ያርግልህና በጊዜ ድረስ እንደማለት ሲሆን፣ ብዙ ጊዜም የመንገዱ ርዝማኔ ጉዞውን አድካሚ አለያ አስደሳች ያደርገዋል። በመኪና የሚጓዘው ደግሞ በአውሮፕላን ከሚጓዘው በላይ ለአደጋ የተጋለጠ ነው። አሁን በማሳያችሁ መንገዶች የሚጓዘው ግን ለአደጋ ተጋላጭ ነው አይደለም የሚባለው ይልቅስ ወደ ሞት ሰተት ብሎ እያመራ ከሞት ጋር አኩኩሉ እየተጫወተ ነው የሚያስብለው። ገዳይ ርኅራሄ አልባና ነፍሰ በላ መንገዶች ከታች ከጥልቀቱ የተነሳ መሬቱ ላይናችን እንኳ ርቆ ከሚሰወርበት ጥልቅ ገደል አፋፍ ያለ አንዳች ድንበርና ከለላ አንድ መኪና ብቻ በሚያሳልፍ ጠባብ መንገድ ላይ ምን ያህሎቻችን ደፍረን በመኪና እንጓዛለን? ልክ መታጠፊያው ጋር ስንደርስ ክርን በመርፌ የማሾለክ ያክል ትኩረትና ጥንቃቄ በሚፈልግ ጭንቀት እየታጠፍን ለሰከንድ ማርሽ ብንለቅ ሕይወታችንን እንደምናጣ እያወቅን ስንቶቻችን ለመሄድ እንፈቅዳለን? መንገዱ በከፍተኛ ተራራ አናት ላይ የተለጠፈ እጅግ ጠባብና ጫማን አንሸራቶ ከገደል በሚወረውር ኮረኮንች የተሞላ በጉም ተሸፍኖ ገደሉንና አስፓልቱን የማንለይበት መንገድ፣ ከደቂቃዎች በኋላ ምድር ላይ ብንሆን እንኳ የማንተርፍበት የመሬት መንቀጥቀጥ ሊነሳ የሚችልበት ስፍራ፣ በድንገት እጅግ ግዙፍ አለት ከላይ የተንከባለለ የሚወርድበት መንገድ ቢሆን ስንቶቻችን በዚህ መንገድ እንጓዛለን። በዛሬው ኤፒሶዳችን ታዲያ የሆሊውድ የአድቬንቸር ትዕይንት እንጂ እውን ሰው ዛሬም እየተጓዘባቸው የማይመስሉ እጅግ አደገኛና ለመጓዝ ቀርቶ ለማየት የሚያጥወለውሉ ብዙ ሺህ ሰዎችን የቀረጠፉ የዓለማችን አስፈሪና ገዳይ መንገዶችን እንቃኛለን። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችንሁ ተጓዙ። የቦሊቪያው ኖርዝ ዩንጋስ ሮድ ኤል ካሚኖ ዴላሞቴ ወይም የሞት መንገድ ብለው ይጠሩታል። በቦሊቪያ የአንዲስ ተራሮች ላይ እንደ ገመድ 60 ኪሜ የተዘረጋ ለአንዲት መኪና ማለፊያ ብቻ የሚሆን እጅግ ጠባቡና አስፈሪው ተራራ ላይ የተለጠፈ መንገድ ሲሆን ከባህር ጠለል በላይ በ3600 ሜትር ከፍታ በዓለማችን ላይ ቀዳሚዋ ከፍተኛ ከተማ ከሆነችው ላፓዝ ሲጀምርና ወደ ዩንጋስ እጅግ አደገኛና ሙቀታማ ዱር በሰዓት ከ3500 ሜትር በላይ ቁልቁል ይምዘገዘጋል። ይህ ሽቅብ የሞቱ ወጥመድ በ1930ዎቹ ዓ.ም በቻኮ ጦርነት ጊዜ በፓራጓይ የጦር እስረኞች የተገነባ የሰው ኃይልንና መከራን የሚያሳይ የድንቅ ሥራ ምሳሌ ሆኖ ከበስተቀኝ ላይነቀነቅ የተገተረው ግዙፍ ተራራ ከግራ ደግሞ መሬት አልባ እስኪመስል በዛፎች የተጠቀጠቀው የሰው ልጅ የማይገባበት አስጨናቂ ገደል። ይባስ ብሎ በአደገኛ ወይራ እንደታጠነ ቤት ምንጊዜም የማይለየው ከፍተኛ ጭጋግ በጠባቡ መንገድና በገደሉ መካከል ያለውን ልዩነት ያጠፋውና ልክ ከግዙፍ ገደል ላይ በቀጭን ገመድ በጨለማ እንደመጓዝ በዚህ ነጠላ መንገድ ለመሄድ መድፈር ከፍተኛ ቁርጠኝነትን ይጠይቃል። ምክንያቱም በመስኮት ወደ ምድር ስትመለከት አስፓልት ወይም ሌላ መኪና ሳይሆን አጦሎሎ የሚደፋ ግዙፍ ገደል፣ ልክ አፉን ከፍቶ መብል እንደሚጠብቅ ልዕላዊ ዘንዶ በነበልባል ዓይኖቹ እያየህ ይመስላል። ታዲያ ይህ መንገድ በዓመት ከ200 እስከ 300 ሰዎችን ከነነብሳቸው እየቀረጠፈ የኖረ ምህረት አልባ ሲሆን እሱ ጋር እንዲሁ የሚታለፍ ወይም ጥቂት የሚባል ስህተት የለም። ይልቅስ የትኛውም ስህተት የሞት ዋጋን ያስከፍላል። ነገሩን ይበልጥ የከፋ የሚያደርገው በዚህ ቀጭን መስመር ላይ ወደ ተለያየ አቅጣጫ የሚጓዙ ሁለት መኪኖች ሲገናኙ አንደኛው ቆሞ፣ አንደኛው ደግሞ እጅግ ፍጽምና በተሞላበት ጥንቃቄ ለመሻገር ሲሞክር ነው። ታዲያ ሰው የአካባቢውን ርኅራኄ አልባነት ቢረዳም በየጊዜው ሕይወቱን እየቆመረ ይጓዝበታል፣ ይመላለስበታል። ምክንያቱም ለቦሊቪያ የኮኳ ቅጠል፣ የፍራፍሬ እና የቡና ዋነኛ ምንጭ በሆነችው ዩንጋስ ክልልና ላፓዝ መካከል ያለው ብቸኛው መስመር ይህ የሞት መስመር ዩንጋስ ሮድ ነውና። ካራኮራም ሃይዌይ የቻይና ፓኪስታን የወዳጅነት መንገድ የዓለማችን ስምንተኛው ድንቅ የሚባለው ካራኮራም ሃይዌይ የዓለም አስፓልት ጣሪያ ሲሆን የምድራችን እጅግ ትንግርታዊውና አደገኛው መንገድ ነው። ጅማሮውን በፓኪስታን ከሃቬሊያን ያደርግና 1300 ኪሎ ሜትሮችን እየጋለበ በቻይና ካሽጋር መጨረሻውን ያደርጋል። አንዳንድ ቦታዎች ላይ እስከ 4700 ሜትር ከፍታ ሲኖረው በ1959 ዓ ም የተጀመረው ግንባታው በ1978 አገልግሎት ቢጀምርም ሙሉ ለሙሉ ለማጠናቀቅ ግን እስከ 1986 ቆይቷል። ይህም ማለት ይህ አደገኛ መንገድ በአጠቃላይ ወደ 27 ዓመታትን በግንባታ አሳልፏል ማለት ነው። በዚህ ሁሉ የግንባታ አመታት በቦታውና በአየር ንብረቱ አስቸጋሪነት ምክንያት ከ1000 በላይ የኮንስትራክሽን ሰራተኞች ነፍሳቸውን ገብረዋል። ይህ በእጅግ አስቸጋሪ መሬት ላይ የተገነባው መንገድ የዓለም ስምንተኛ አስደናቂ ስራ ተብሎ ሲጠራ ሠራተኞቹ በከፍተኛ ቅዝቃዜ፣ ሙቀት፣ ዝናብ እንዲሁም በአደገኛ ከፍታና በአስፈሪ መሬት ላይ ነብሳቸውን አስይዘው ሲገነቡት መንገዱ ከ300 በላይ ድልድዮችን ይዞ ከብዙ ተራሮች መሃል እየተጥመለመለ ይሄዳል። ይህ ሁሉ መሥዋዕትነት የተከፈለበት አስፓልት ለሁለቱ አገሮች ከመንገድም በላይ ሲሆን ለተለያዩ ኢምፖርት እና ኤክስፖርት እቃዎች፣ ለቱሪዝም እና ለሀገራቱ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ ያበረክታል። ዞጂ ላፓስ። ዞጂ ላፓስ በህንድ ሂማሊያ ተራሮች ውስጥ ከሚገኙ ከፍተኛና አስደናቂ የተራራ መንገዶች አንዱ ሲሆን በ3500 ሜትር ከፍታ የፒክቸርስክ ካሽሚር ሸለቆን እና ተነጥሎ የሚገኘውን አስቸጋሪው የሰሜን ህንድ ክልል ላዳክን ያገናኛል። ዞጂላ መንገድ ብቻ ሳይሆን በዓለም ላይ ከሚገኙት ከፍተኛና አስፈሪ መሬቶች አንዱን የሚቆርጥ የሞት መስመር ሲሆን እጅግ ጠባቡና በተራሮች ግንብ ላይ የተለጠፈው ይህ መንገድ አንደኛ ጎኑ ምድራዊ ሲኦል በሚመስል ከፍተኛ ጥልቀት፣ ሌላው ጎኑ በከፍተኛ ተራራ፣ በሁለት አስፈሪ ጽንፎች መካከል የጥፋት ሳንድዊች ይመስላል። በክረምት ወራት የሚወራው ከፍተኛ የበረዶ ክምር መንገዱን የማይታለፍ ሲያደርጉት የበረዶው መንሸራተትና ናዳ እንዲሁም አደገኛው የአየር ሁኔታ መንገዱን ለሞት የተበጀ ክፉ ወጥመድ ያደርጉታል። ከመኸር እስከ ፀደይ ድረስ መንገዱ ፍጹም ዝግ ነውና በየጊዜው ተደጋጋሚ እድሳት ይደረግለታል። ዞጂላ በጦርነት ጊዜ እጅግ ስትራቴጂክ ጠቀሜታን ይሰጣል። በ1947-48ቱ የህንድ ፓኪስታን ጦርነት ወቅት የህንድ ወታደሮች ላዳክን ከወረራ ለመጠበቅ በዚህ አስቸጋሪ መንገድ ትንቅንቅ ያደረጉ ሲሆን ዛሬም ድረስ ዞጂላ የህንድ ጦር ኃይል ዋናው የአቅርቦት መስመር ነው። ለደፋር ብስክሌተኞችና ጀብዱ ለሚወዱ ግለሰቦች ዞጂላን ተጉዞ ማለፍ እንደ ክብር ሲቆጠር በበረዶ የተሸፈነ ተራራ በሸለቆችና በተፈጥሮ ውበት የተሞላው ይህ ጉዞ ለደፋሮች አስደናቂ ተሞክሮን ይሰጣል። ነገር ግን የማይገመተው የአየር ጠባይ፣ ደህንነት አልባ መንገዱ ለብዙዎች የስጋት ምንጭም ይሆናል። ጉልያንግ ታንል መንገድ ይህ መንገድ የቻይኖችን ችግር ፈቺ አእምሮ ቁልጭ አድርጎ የሚያሳይ የመፍትሄ ምስል ነው ቢባል ማጋነን አይደለም። ቻይኖች ሌላው ዓለም ለመንካት የሚፈራቸውን እንደሚመገቡት ሁሉ ሌላው ዓለም የማያልመውን መስራትንና እክሎችን እድል ማድረግ ያይምሯቸው ውቅር መሆኑን የጉሊያንግ ታነል መንገድ አይነኬ አቀማመጥ ይመሰክራል። በታይሃንግ ተራሮች በሄናን ክልል ውስጥ የዓለማችን አስገራሚውና እንዴት ተሰራ የሚያሰኘው መንገድ አለ ታዲያ አስደናቂ የሚያደርገው በኢንጂነሪንግ ሊሂቃን ወይም በመንግሥት ባጀትና ቅጥር ባለሙያዎች አልተገነባም። ይልቅስ ከሌላው ዓለም መነጠል በታከታቸው የአካባቢው ማኅበረሰቦች ከተቀረው ዓለም ጋር የሚገናኙበት ድልድይ ይሆን ዘንድ ለእግረኛ እንኳን የማይመቸው ድንጋያማው ዓለትን እየፈለፈሉ በቀላል ዕቃዎች ይህንን መንገድ አበጁ። ታዲያ ይህ ድንቅ መንገድ የሰው ልጅ አንድነት አቅምንና ከመሰሉ ጋር ለመገናኘት የሚሄድበትን ርቀት የሚያሳይ ሐውልት ሲሆን ቀድሞ በታይሃንግ ተራሮች አናት ላይ የሚገኘው ጉሊያንግ ቪሌጅ የሰማይ መሰላል ከሚሉት እጅግ ጠባብና አደገኛ መንገድ በስተቀር ወደ ሌላ ግዛት የሚሻገሩበት መንገድ አልነበራቸውም። ከታች አስፈሪ ገደልን እያዩ ድንጋያማ ተራራ ጫፍ ላይ ተለጥፈው እንኳን ዕቃ ማመላለስ ይቅርና ራስን ማሻገር በራሱ ሞት ጋር ደርሶ መልስ ሲሆን በድንገት የሚቀያየረው የአየር ንብረት፣ የሚዘንበው ከፍተኛ ዝናብና በረዶ፣ እንዲሁም ሳያስፈቅድ ከላይ ሲንከባለል የሚሻገረውን ሰው ይዞ ከምድር የሚፈጠፈጠው ግዙፍ አለት እባቡ የሰቀቀን መንገድ የሞት መስኮት ያደርገው ነበር እና የአካባቢው ማህበረሰብ ሳይወድ ከተቀረው ዓለም ተነጥሎ እያለ በ1970ዎቹ የአካባቢው ማህበረሰብ መድኃኒት፣ ምግብም ሆነ የተለያዩ አቅርቦቶችን በተራራው ጫፍ ላይ ማግኘት አለመቻላቸውን መታገስ አቃታቸውና አስራሶስት የአካባቢው ነዋሪዎች ድንጋያማ ተራራውን ጠርበው ከእንግዲህ ለሚመጣው ትውልድ መንገድ እንደሚገነቡ ተማምለው የባቢሎንን አለት ይጠርቡ ጀመር። ታዲያ መዶሻ መሮና የእጅ መቦርቦሪያ እንጂ አንድም ዘመናዊ መሳሪያ ሳይኖራቸው ለመኖር በሚደረግ ትንቅንቅና እልህ አንዳንድ ወዳጆቻቸውን በምህረት አልባው መንገድ እየተነጠቁ ከአምስት ዓመታት በኋላ ማለትም በፈረንጆቹ በ1977 ዓም 12 ኪሎ ሜትር የሚሆነውን መንገድ ቦርቡረውና ጠርበው ጨረሱ። እንደ ቀዳዳ ቦርቡረው ባበጁት የመንገዱ ክፍል ላይ እንደ መስኮት ያሉ ቀዳዳዎችን አበጅተው ብርሃን እንዲገባም አደረጉ። ከዛን ጊዜ በኋላ የመጣው የጉሊያንግ አካባቢ ትውልድ በቀላሉ ከተቀረው ዓለም ጋር መገናኘትና አስፈላጊውን አቅርቦት ማግኘት ሲችል ለተሽከርካሪዎች ግን እጅግ ጠባብ አስጊና አደገኛው መንገድ ሆኖ ከዓለማችን አስፈሪ መንገዶች አንዱ ሲሆን ብዙ ጎብኚዎችም ይህንን የሰው ልጆች የጽናትና የታታሪነት ተምሳሌት የሆነውን መንገድ ለማየት ወደ ስፍራው ያመራሉ። ፌሪ ሜዶውስ ሮድ የሞት ተራራ የሚለው ተቀጥለው እውነትም የሚገባው ይመስላል። በፌሪ ሜዶውስ ተራራ ላይ በሚገኘው ይህ አደገኛ መንገድ ላይ ለማሽከርከር የደፈረ ሰው ወይ እጅግ በችሎታው የሚተማመን ዕድሜውን በአሽከርካሪነት ክህሎት የጨረሰና የተካነ አሽከርካሪ፣ አሊያ ደግሞ በሕይወቱ ተስፋ ቆርጦ መኖር የታከተው ምስኪን ሰው ብቻ ነው። ታዲያ የዓለማችን በጣም ዕድለኛው ሰው ይህንን መንገድ አንዳች ሳይሆን ይሻገራል። በሰሜን ፓኪስታን ጊልጊት ባልቲስታን ውስጥ በራይኮት ድልድይ አካባቢ ይጀምርና ሲያሻው ከሂማላያ ግርጌ እየተምዘገዘገ ሲለው ሽቅብ እያረገና እየተጥመለመለ 3300 ሜትር ሰማይ ጠቀስ ከፍታ ወዳለው ፌሪ መስኮች ወደ 16 ኪሎ ሜትሮችን እየተወረወረ ይነጉዳል። በታቱ ቪሌጅ ነዋሪዎችና በሌሎች የአቅራቢያ ነዋሪዎች ያለመንግስትና ዘመናዊ መሳሪያ በ1990ዎቹ ተገንብቷል። ታዲያ መንገዱ ተራራውን እየታከከ ከጎኑ ብዙ ሺህ ጫማዎችን የሚጠልቅ ስምት ሸለቆን ቁልቁል እየገረመመ ሲወረወር፣ መሬቱ በሬንድ የበለጠ ወይ የተስተካከለ ኮብልስቶን ሳይሆን ጫማንም ሆነ ጎማን እያንሸራተቱ በሚያዳልጡ ኮረኮንችና አፈር የተሞላ ነው። ለእግር መንገድ ብቻ የተበጀ መንገድ ነውና ሁለት ተሽከርካሪዎች ወደ ተለያየ አቅጣጫ እየነዱ ቢገናኙ እንኳን በታላቅ ጥንቃቄና ስጋት የሚተላለፉበት ዘዴ እስኪያገኙ ድረስ አንደኛው መኪና የግድ ወደ ኋላ መመለስ ይኖርበታል። በተለይም አካባቢው ከሚያስተናግደው ከፍተኛ ዝናብና የመሬት መንቀጥቀጥ በኋላ በዚህ መንገድ ላይ መጓዝ ራስን ለማጥፋት ከገደል ላይ ከመወርወር አይተናነሰም። ምክንያቱም ጠርዙ የመንገዱን ግማሽ የሚመስል አካል ቆርሶ ወደ ጥልቁ ስምጥ ሸለቆ እየተምዘገዘገ ሲወርድ፣ ወይም ከላይ የሚንከባለሉ ተወርዋሪ ኮከብ የሚያካክሉ አለቶች ከስራቸው የገባውን በሙሉ እየጠራረጉ ሲንከባለሉ መኖር ያልፈለገ ካልሆነ በስተቀር ማንም ይህንን ለመጋፈጥ አይዳፈርም። ጎብኚዎች ራሱ ለረዥም ዓመታት በዚያ መንገድ ላይ ያሽከረከሩ መንገዱን እንደ መዳፋቸው ከሚያውቁት ሾፌሮች ጋር ይጓዛሉ እንጂ ከእነሱ ውጪ ማንም በዚያ አደገኛ መንገድ እንዲያሽከረክርም አይፈቀድለትም። ታዲያ የተለያዩ ጎብኚዎች እና በመንገዱ ለሥራ የሚንቀሳቀሱ ሠራተኞችን ጨምሮ ይህ መንገድ ከተገነባ እስከ ዛሬ ድረስ ከ300 እስከ 500 ሰዎችን ሕይወት እንደቀጠፈ ይገመታል። ሲችዋን ቲቤት ሃይወይ። ሰማይን ከሚታከኩ ተራሮች ምድርን እስከቀደዱ ወንዞች 2100 ኪሎ ሜትሮችን የሚዘረጋው ሲችዋን ቲቤት ሃይወይ ተራ አስፓልት ሳይሆን የኮንስትራክሽን ድንጋያማ ጠባሳ፣ የህይወት ገመድ ምልክት ነው። ከሲችዋን ግዛት ቼንግዱ ይነሳና ከላይ ሲመለከቱት የገና ዛፍ ላይ የተጠቀለለ ገመድ በሚመስል ሆናቴ? ጅማሮውን ተራራማ ሸለቆ ውስጥ ያደርግና አምስት ሺህ ሜትሮችን ወደ ላይ እየተጠቀለለ እየወጣ በቲቤት መንፈሳዊና ፖለቲካዊ ማዕከል ላሳ ውስጥ የሺዎች ኪሎ ሜትር ጉዞውን ያገባዳል። በ1950ዎቹ ለአዲሱ የቻይና ኮሚኒስት መንግስት ቲቤትን መቆጣጠር የግድ ነበረና የወቅቱ መሪ ማኦዝዳንግ ወታደሮች የሚንቀሳቀሱበት ድንበር የሚጠበቅበትና ቲቤትን ከቻይና የሚያጣምርበት መንገድ ያስፈልገው ነበርና በብዛት ወታደሮችንና በሺዎች የሚቆጠሩ ሰራተኞችን ወደ ምሕረት አልባው መልክዓ ምድር ያላንዳች ማሽን፣ ዘመናዊ መሣሪያና የደህንነት ዕቃዎች ሲልካቸው፣ አካባቢው ርኅራሄ አያውቅምና በየጊዜው የሚከሰቱ ናዳዎችና የመሬት መንሸራተቱ ግንባታው ተጀምሮ እስኪያልቅ ወደ 5000 የሚጠጉ ሠራተኞች ሊቆጣጠሩት የሄዱት ግዛት መቀበሪያቸው ሆኗል። ታዲያ ከስምት ሸለቆች 5100 ሜትር እስከሚረዝመውና ኦክሲጅን 40 ከመቶ የሚቀንስበት የመንገዱ ከፍተኛው ደወንግዳ ተራራ ሽቅብና ቁልቁል ጽንፎችን እየዳሰሰ ሲጓዝ ተደጋጋሚ የመሬት መንሸራተት የማይገመት የበረዶ ማዕበልና ድንገተኛ የግዙፍ አለቶች መከስከስ የመንገዱን ክፋት ያበረክቱታል። የመንገዱን አብዛኛውን ክፍል የያዘው ሄንግዱን ተራራ በዓለማችን ላይ የመሬት መንቀጥቀጥ በተደጋጋሚ ከሚያጋጥማቸው ቦታዎች አንዱ ነውና ረዥሙን መንገድ የበለጠ አስጨናቂና አስፈሪ ያደርገዋል። በፈረንጆቹ በ2008 በአካባቢው የተከሰተው ሲቹዋን የመሬት መንቀጥቀጥ የብዙ ሺህ ሰዎችን ሕይወት አጥፍቶ ከፍተኛ የመንገዱን ክፍልም ከአገልግሎት ውጭ ያደረገበት አጋጣሚም የመንገዱ ጨካኝነት የቅርብ ጊዜ ምስክር ነው። ውድ የማራኪ ቤተሰብ የዛሬው የፕላኔታችን አደገኛ መንገዶችን የቃኘንበት ኤፒሶዳችን በዚህ አብቅተናል። እስከዚህ ድረስ መጣችሁ፣ ሰብስክራይብ፣ ላይክ እና ኮሜንት ሳታደርጉ እንዳትሄዱ አደራ እያልኩኝ በዚሁን ልሰናበታችሁ።